ያወቃቅሳል። እኔ ምን ላይ ቆማችሁ ባላችሁን እንደምታሙ? ባልኮ ባልኮ ነው። ኤክስኪውዝ ሚ፣ ከባሌ ጋር ችግር ካለ እኔ ልረቀው እኔ ልስደበው እንጂ እኔ ጌታ ምስክሬን እኔ ለእናቴ ልጆች ለወንድሞቼ አሳልፌ ባሌን አለማ በትዳር እኮ ኖሬ አውቃለሁ። ከልጅ አባት ጋር ምንን ሰላማችንን እንጂ ፀባችንን ሳያዩን የተለያየ ነው። እዚህ ወንድሞቼ ምንድን ነው እዚህ ደረጃ ያደረሳችሁ ግን ብለው ይጠይቃል ነው ኔበር ባሌ ባሌ እኮ አለቀ። እናትሽን አባትሽን ትተሽ አብረሽ ስንት ነገር ሆ እርቃንሽን ያየሽ ብዙ ነገር የሆናችሁ እኔ ዝም ብዬ ሳስባችሁ ትዳር የሚባለው ካልኩሌሽኑ ላይ የጠፋባችሁ ሴቶች ናችሁ። ዚስ ዴዝ ያላችሁት ትዳር የሚባል ካልኩሌሽን አታውቁ ጭራሽ ነው የማታውቁት ብዙዎቻችሁ። አንድ ቀን ሽንኩርት ከትፈሽ ወጥ ሰርተሽ ባልሽን አብልተሽ የማታውቂ ነሽ። ሰው ቤት ገዝት ላይ ተገዝተሽ ባልሽን ታሚያለሽ። የሁላችሁም ታሪክ ደግሞ አንድ አይነት ቺት አርጎብሽ፣ የት ነበርሽ? ቺት ሲያደርግብሽ ወንዶቹ ህይወት ውስጥ አለመኖራችሁን ነው ባይዘዊን የሚያሳየኝ። ባሌ ቺት አርጎብኝ ስትይ ህይወት ውስጥ አልነበርሽም። አስበር ወንዶቹ ህይወት ውስጥ የላችሁ። ሲጀናጀን ስልክ ሲቀያየር ሲያወራ ቺት ሲያረግ ግማሽሽ በላይ ላይ ያገባት ያለሽ እንደው መጋኛ ይግባብሽና የት ነበርሽ? ሰውየው የህይወት ውስጥ እኮ ስለሌለሽ እኮ ነው። ጀርባ ዞራችሁ ነው የምትተኙት። ግን ሲቆጠር ስምንት ዓመት ምናምን አብራችሁ በትዳር ኖራችኋል። እኔ እንዴት እንደምታስቁ። ጃጓር ይንዲና ቴንክዩ ስምንት ዓመት ከባሌ ጋር ኖር ያለው ትልሻለች። ስምንት ዓመት አልኖራችሁም። አብራችሁ አይደላችሁም። አንድ ቤት ነው እንጂ የምትኖሩት አብራችሁ አይደላችሁም። ጥሎሽ እስኪሄድ ድረስ እስኪያገባ ድረስ ተገስጠሽ ሲያገባ ጌጌ ትላላችሁ። በጣም ብዙ አይነት ታሪክ እየሰማን ነው። እግዚአብሔር ይመስጋል። ነቃ ደንገጥ በሉ ደግሞ ዋለው እምም ቅጥቅጥል እርር ነው የሚያረጋችሁ ወንድና ሬሳ ከወጣ አይመለስም። ይህን ስራ ደማችሁ የሚፈለው ወንድና ሬሳ ከወጣ አይመለስም። ከሄደ ወዲህ ስታለቃቀሽ አይደለም ገመድ ይዘሽ ብትሮጪ አይመለስም እያለ ጠበቃ አድርገሽ ያዥ። እንዴ አንዳንዶቻችሁ ከወንድ ጋር መኖራችሁን ሁላ የምትረሱ ሴቶች አላችሁ። ከወንድ ጋር እንዳላችሁ ሁላ የምትረሱ እኔ ይቅርታ አድርጉልኝ ጋይስ። ምናልባት በተለያየ የህይወት ሀስል ውስጥ ሆናችሁ ቲክታክ ላይ የምትመጡ ሴቶች ልትኖሩ ትችላላችሁ ግን ቱቢ ሆነ ስጠን የራሴ እንደምነግራችሁ አም ሲንግል ለዛ ነው ትወንቲ ፎር ሃውስ ቲክታክ ላይ የምታይኝ ሲሪስ ሆ አይደለም ትዳር አይደለም ባል ጌታን ቀርጻችሁ ያዙት የሆነ ቀን ጉቺ እንዲህ ብለሽ አልነበር ለምን መጣሽ ብላችሁ ጠይቆኛላችሁ አይደለም ባል አይደለም ትዳር ሲሪስ የሆነ ሪሌሽንሽፕ ቢኖረኝ ዩልኖት ሲሚያገ እዚህ ፔጅ ላይ አታይኝም ትዳር ካለኝ ምን ልሰራ ምን ፍለጋ ሚዲያ ላይ ልጋጌን ጎትታለሁ ትዳር እኮ ክቡር እኮ ነው ምን እሰራለሁ እዚህ ሚዲያ ላይ በቃ ባለ ክብር አለሁ ባለ ትዳሯ ልጅ ምንም እያንጫጫሽ አለሽ እዚሁ ላይ ትዳር እያላችሁ የመጨረሻ ቆሻሻ ቦታ ማለት ይሄ ፔጅ ነው ምንም አይሰራም በቃ ትዳርሽን ያዥ እ ሀያ አራት ሰዓት እዚህ ላይ ያላችሁ ገዛ ባለ ትዳር ነኝ ትላላችሁ ማለት እንዴ እኔ ምን ሰዓት ነው ከባላችሁ ጋር የምታደርጉት? እራሱ አንዳንዶቻችሁ በጣም ነው የምትገርሙ። ሁሌ የማያችሁ ልጆች አላችሁ ግን ባለትዳር እንደሆናችሁ ማውቃችሁ። እኔ ባል ካገባሁኝ እዚህ ሚዲያ ላይ አታይኝም። ምናልባት ስታተስ ምናምን ፖስት አረግልሻለሁ። በተለይ እዚህ ቲክታክ ላይ አታይኝም፣ ሰምሀው። ከቤት ውስጥ የምሰራው ስራ ካለ ጥሩ ዩቲዩበር ልሆን እችላለሁ። ዩቲዩብ ላይ ያው እንዲህ እንዳሁኑ ልጋጌ ጎተተ ወሬ ሳይሆን ክብር ያለው ሊያስተምር ሊያንጽ የሚችል ነገር ላወራ እችላለሁ ዩቲዩብ ላይ። ምክንያቱም ዩቲዩብ ኢቨን ህጉ ራሱ የጨዋ ነው፣ ስነ ስርዓት አለው። ዝም ብዬ ሳስበው ባለትዳር ባለ ሰው የሚገኝበት ይመስለኛል ዩቲዩብ። ይሄን ነው የምነቃችሁ፣ ትዳርም ኖሯችሁ መጣችሁ አግባብ ያለው ወሬ የምታወሩ ደስ የምትሉ ሰዎች አላችሁ። የእውነት ደስ የምትሉ የሆነ ክብር ያለው ነገር የምታሳዩ ሰዎች አላችሁ። ግን እንደኔ ቢኖረን ምንም እኔ እንጃ። ይሄ የኔ ህግ ነው። አይ ነው የየሰው እንትን ይለያያል፣ ሰላም የየሰው ጭንቅላት ይለያያል። እኔ ማንንም ሄዝቴትን አደርግ አይደለም። እንደኔ ግን አላስፈላጊ ነው እዚህ ፕላትፎርም ላይ ምን ተማርሽ? ያለንን መልካም ነገር ወስዶ ጨረሰና የሌለንን ማንነት ኮን የሰጠ ዞር ብለሽ ሰላም ትናንትሽን ብታይ፣ ትናንትና ይሄ ነው የአንቺ ማንነት። ዛሬ ለተናገረን ሁላ ወተን እንሳደባለን። ዛሬ ብዙ ነገር ብዙ ያልነካ ነው ያላጨመላለቅ ነው ያልተባላ ነው ሰው የለም። ይሄ አይደለም የእኛ ማንነት ነው። እኔ አንዳንድ ጊዜ አፍራለሁ ሁላ አገሬ፣ ስሄድ ምናምን ወንድሞቼ ፊት እንደዚህ እንደ ድሮ በኮንፊደንስ አላወራ። በጣም ብዙ ሊያሳፍራቸው ሊያሸማቅቃቸው የሚችል ነገር አድርጌያለሁ። ነግሬያቸዋለሁ። ሁለት ዓመት በዚህ ፕላትፎርም ምክንያት ሁለት ዓመት የማያናግረውኝ ወንድም ነበረ። እኔ ቤት ስገባ እሱ ጥሎ ይወጣል። ሊያየኝ የማይፈልግ እንደዚህ አይደለም የሚያሳደግኩሽ የሚል ወንድም አለኝ። እንደዚህ አልነበረም። ለዚህ ነው ወይ ዋጋ የከፈልኩብሽ? ጭራሽ አይኔን ማየት የማይፈልግ ወንድም ነበረ። ቅርብ ጊዜ የታረቀ ቅርብ ጊዜ። አንዳንዴ የሚሰጡን ማንነት ሌላ ማንነት ነው ዝም ብዬ ሳስበው ሰይጣናዊ ነገር ሁላ ያለው ይመስለኛል። ስክሪን ፊት ለፊታችን አስቀምጠን ብቻችንን የምንለ የምንለፈልው አንዳንዴ ቆም ብሎ ማሰብ ለምን መልካሙን ነገራችንን ወስደው ጨረሱ። ኮመንታተር ወሰደ፣ ሌላው ሌላው ወሰደ። ሳንፈልግ ተሳዳቢ ያደረጋችሁን፣ ሳንፈልግ ዘረኛ ያደረጋችሁን፣ ሳንፈልግ ብሄርተኛ ያደረጋችሁ፣ ሳንፈልግ ብዙ ነገር ውስጥ ሰውን ከተታችሁ ሰው ሳይፈልግ ማነኝ ምንድነኝ ብሎ ወደኋላ እንዲመራመር ያልኖርንበትን ያላደግንበትን ነገር አለበሳችሁ የት እዚህ ሚዲያ ላይ ሳንፈልግ ሁሉም ውስከተታችሁ ሳንፈልግ የነበረንን መልካም ነገር ሁላ ወስዳችሁ ጨርሳችሁ የሌለንን ማንነት አለበሳችሁ ስለዚህ እኔ እንደኔ ትዳር ቢኖረን ትዳሬ ላይ ሁላ ሌላ የማላውቀው ማንነት የምትሰጡን ስለሚመስለን ባሌን ይዤ ነው ምን እሰራለሁ? ዩትዩብ ላይ ሸቀራለሁ። ስነስርዓት ያለው የጨዋ ቦታ ይመስለኛል። ዩትዩብ ክብር ያለው ቦታ እዚ ጋ ቁጭ ብዬ ልጋጌን ምጎትተው አሁን ማንም የለም ህይወቴ ውስጥ። እንደፈለግኩ ደነፋለሁ፣ እንደፈለግኩ እናገራለሁ። ለምን ብናገር፣ ይነካብኛል፣ ብናገር ይሰደብብኛል እምለው ሰው የለም። ይሄም ባረጌ ባሌ ክብርና ካይሆን እምለው ሰው የለም። የሆነ ሰው ሲመጣ ባል አክብሩ ስትባሉ እንደዚህ ያለ ጨዋ ክብር ይባልሽን። እናቴ ባል ጠፍቷል እጅሽ ላይ ያለውን ጠበቅ አድርገሽ ያዥ። ጠበቅ አድርገሽ ሽንኩርት ክተፊ፣ ወጥ ስር ይለባለሽ። አጉሌ ፌሚኒዝም ምናምን እያላቸው አትፈላሰፉ። ከባለሽ እቃ የአንዳንዶቻችሁ እኮ ከባላቸው እቃ ጥፍራቸው ይረዝማል። ጉድ ያየውት። ከባልየው እቃ የሚበልጥ ጥፍር ተክላን የምትኖረው ጉድ እኮን ያየ ነው እኮ እናቴ። ጥፍርሽን ነቀልቀል ነቀልቀል ላድርጊና፣ ሽንኩርትሽን ከተፍተፍ፣ ቡናሽን ጨስ ጨስ፣ ቤትሽን ጽድት። ባልሽ ሲመጣ ነቃ ደንገጥ ብለሽ ታጥበሽ ታጥረሽ ጠብቂ ባልሽ ይሄን ነው የሚያህል ጥፍር ተክላችሁ እኔ ታስቁኝ አላችሁ። አንዳንዶቻችሁም ግራ ገብቷቸዋል። ቻቸ ምዝጋብር ማለት ላይ ባል እንዴት ይታማል? ባል ክብር ነው። የስራው ባህሪ ነው እንዴ። አንዳንድ እኩል ያጮል ይችላል። ባል የስራው ባህሪ ነው የስቤቤ ነው የሚባል ሃኒዬ ምን አስደበርኩ ምን አጠፋ ይባላል። ባል እንደዚህ ነቃ ደንገጥ ካላለ ካልተቆጣ ምናምን ምን ደስ ይላል? እንዴ ፍዝዝ ድንዝዝ ካለማ ሁለታችሁን ሚስት ሆናችሁ ማለት ነው። አሁን ምንድነው የተመጣው? ሁለት ጎረምሳ ሆኗል። አንድ ቤት ሚኖረው ሁለት ጎረምሳ። እሷ ሽንኩርት አትከትፍ ወጣ ሰራ፣ ሁለት አንድ አይነት ከሆቴል እያመጣን እንብላ የምትላለች አሉ ስሰማን፣ ኦርደር እናድርግ ኧረ ነቃ ደንገጥ በሉ ወንዱን አታሰልቹ ወንዱ ሴት እንዲጠላ አታድርጉ እኛ ማግባት እንፈልጋለን እንዴ በተለይ እኔ እስካገባ ድረስ ወንድ አታሰልቹ ካገባው ወዴ እንደፈለግሽ አድርጊ እህትሽ ከሆነች ቆማ ትቅር አይመለከተኛም ሴት እኛ አስጠላን አሉ እኮ ወንዶቹ ሴት ጠሉ ሴት ፈሩ ሴት እንዲፈሩ አረጋችኋቸው እኔ በክፋት አትውሰዱብኝ። ሙኒትዬ የኔ ወርቅ እናቴ እኔ በክፋት አትውሰዱብኝ። ነቃ ደንገጥበሉ ባል በክብር የያዙ ባል አክብሩ፣ የልጆች አባት አክብሩ። ኧረ ቀላል ታሙታላችሁ። እንዳለ ሀሜተኛ ገ ላይ አንድ ሺህ ጊዜ አንድ ቁጥር ጽፈሽ ገብተሽ ሀሜትሽን ይኸውልሽ የተዋወቅ ነው። የስምንት ዓመት ደግሞ ዜም በልቱ መርዝቢ ሙኒ ትይቲን ናት ኢናት መርዚ ያስበላሽ ያሸዋው ሚካኤል መርዚ ያስበላሽ። አልገባኝም እንዴ እንደዚህ አድርጎ በዚህ ገብቶ ቺት አድርጎብኝ። የት ነበርሽ ቺት ሲያደርግ? ወንዶቹ ህይወት ውስጥ የላችሁም። ቺኮቹ እኔ የገባኝ ነገር በላይ ላይ አገባ እንዴት እንደሚያስቀኝ ይሄ ቃል። የት ነበርሽ? የእውነት የት ነበርሽ? በላይሽ ላይ እስኪያገባ ድረስ የት ነበርሽ? እንዳል እንዳልነበራችሁ ነው የሚያሳየው። ብትኖሪማ በትኖሪማ ኢቼን ኤቭሪ እርምጃውን የባለሽን ታውቂያለሽ። ተኝተሽ ተኝተሽ ተኝተሽ እናቴ ጀርባሽን ሰተሹ ስትተኝ ትኖሪ ትኖሪ፣ እና ሰውየውን ድንገት የሆነ ቀን ዞር ስትይ የለም። እንደ ይሞታል እንዲ እኔ ማን አባቱ ነው የሚነጥቀኝ? ማን አባቱ አባቱ አባቱ ተነጥቄም ማላቅ፣ የእኔ እናት ተነጥቄም ማላቅ። ሲመላለስ ወርቄን እየተቀበልኩ ላስብበት ጊዜ ስጠኝ እያልኩ ነው የተለያየሁት። ማን ነው የሚነጥቀኝ እንዴ ምን እኔ አንዳንድ ጊዜ በቃ በጣም ነው ሰው የምትገርሙኝ የእውነት የእውነት በጣም ነው የምትገርሙኝ በጣም በቃ ለራሴ ራሱ ግርም ምናምን የምትሉኝ መነጠቅ ሌላ ጉዳይ መለያየት ሌላ ጉዳይ እና ሄደ ብዬ ቁጭ ብዬ ካርቶን ሙሉ ቲሹ ይዤ ላልቅስ እንዴ ጉድላ ከከሄደ ህይወት ይቀጥላል ህይወት ይቀጥላል። ብልግና ያለበት ወንድ ሊኖር ይችላል። ግልጽ እኮ ነው። ከእናንተ ሳይጎድል ብልግና ካለበት ኦኬ። ከእኔ ሳይጎድል ብልግና ኖሮበት ሱስ ከኖረበት ኦኬ። ባራማይ ሰፖስ ቱዱ። ከዛ ውጭ ከኔ ያጉድዬ ለሄደ ኖዌይ፣ ኖዌይ ብዙዎቻችሁ ጥለዋችሁ የሚሄዱት በራሳችሁ ስጠት ነው፣ በራሳችሁ ጉድለት። ትናንትና የመጣችኋል ልጅ ሰምታችኋል። የጓደኛ ታሪክ ነው ያለችው። ብዙዎቻችሁ ሰምታችኋል። ትቤት ልባችሁን የወጥራችሁና እኔ ጉዳይ እኔ ባይዘወይ፣ ችግር የለብኝም። ከወደድኩኝ ክብሬ ምናምን አለቅ። ከወደድኩኝ የቱ ድረስ እንደምሄድ ይቅርታ መጠየቅ አይደለም ለምን አለምነውም ተንበርክኬ ለወደድኩት ሞት እኮ ነው የሚመስላችሁ? ሞት ነው የሚመስላችሁ? ሴትነት ይዟት ምናምን ስትለን ነበር ጓደኛ፣ ይህምን ሴትነት ነው የሚይዘኝ እየወደድኩት። አሁን ይኸው ሰርጉን ደግሶ ሲያገባ ሴትነቷን ክብሯን፣ ምናምን ትናንትና የፈራችሁን ክብር፣ ትናንትና የፈራችሁን ሴትነት ሁሉ ርስት አድርጋ ራሴን ላጥፋ። ከዚኛው ያኛው አይሻልም ነበር? ምንድን ነው ጥፋቱ? ምንድን ነው ስህተቱ? ከማን ነው ጉድለቱ? ና ቁጭ በል፣ እናውራ ማለቱ አይሻልም ነበር? እሱ እኮ ነው የሚሻለው። ብር ድረስ አውጥተሽ ሸኝተሽ ከጨረሽና ከሄደ ወዲህ ማለቃቀሱ ምን ይጠቅማል? ማን ይሰማሻል? የኔ እናት እንደኔ አይነት ዋጋ ከመጣ ላዳምጥሽ አልችልም። እኔ በበኩሌ አላዳምጥሽም። ስታለቅሽ ይውለሽ፣ ስታለቅሽ ብታድ አይመለከትኝ የኔ ችግር አይደለም። ከዚህ በፊትም ነግሬያቸዋለሁ እማይሆን ከሆነ ደግሞ አርሊ ተለያዩ። ለምን ለምን የማትለያዩት? አንዳንዶቻችሁ እንደማይሆን እያወቅሽ ራሱ እንደማይሆን እያወቃችሁ የምትኖሯላችሁ። አብሮ ነገር እንዴል እንደሌለሽ እያወቅሽ የምትኖሪ አለሽ እንዴ? አንዳንዶቻችሁ ሚስት ብለህ ይዘህ የተቀመጥከው ያንተ ሚስት አይደለችም፣ የሰው ሚስት ነው። የያዝከውን ልቀቅ። የሰው ዘመን ነው የያዛችሁት፣ ልቀቁ። አንዳንድ ሴትም ባሌ ነው ብለሽ ይዘሽ የተቀመጥሽ ያንቺ ባል አይደለም። የሰው ባል ነው። ልቀቂ። ምንም አልሆንኩባት። ልቀቁ። የሰው አየር አትያዙ። ጌታን አየር ይዛችሁ የተቀመጣችሁ ሰዎች አላችሁ። ልቀቂ። ምን ያደርግልሻል? ያንቺ አይደለም። የሰው ባል ነው። ጌታን የሰው ባል የሰው ባል ይዘሽ ቁጭ ያልሻለሽ በቃ ቀጥ ብለሽ አትስማሙም እኮ በቀን ሰባቴ ነው ሲፈነክትሽ ሲተረትርሽ የሚውለው አልተግባባችሁም። ያ ማለት ያንቺ ባል አይደለም። እማፋችሁ የራስሽንም አትኖሪ ሲሄድ ካርቶን ቲሾ አይበቃችሁም። እየያችሁ ምን አገባኝ እኔ አሁን የትላንትናዋን ልጅ፣ ይቅርታ እዚህ ውስጥ ስላለሽ ይሄ የተባለው ልጅ፣ እኔም ቢሆን ያገባኝ እኔ ቤት ብትመጪ ላዳመጥሽ አልችልም ወይ ለእኔ ቴክስት ብታደርግልኝ ለአንቺ ነው ሰውየው አሮጌ፣ እኔ ጋር ሲመጣ አዲስ ነው አልሰማሹ ስለዚህ፣ እያለ በአግባቡ ያዥባልሽ ነቃድን ገጥበኝ፣ ጀርባሽን ሰተሽ ስትጋደሚ ስታንኮራፍ። የምታንኮራፉ ሴቶች እኳላችሁ ተኝታችሁ፣ ጌታ ኢየሱስ! እረ ወንዶቹ ስንት ነገር ችለዋል። እንደ ወንድ እያልሽ የምታንኮራፍ ያለሽ፣ አስባችሁታል? አላጋጠማችሁ ሴት ልጅ እንዴት ታንኮራፋለች? እንደታረደ በሬ የምጮ ያለሽ እኮ አልገጠማችሁም? እምታንኮራፋ እኔ አንድ ጊዜ ደንግጬ ማለት ነው። ጋይስ ልንገራችሁ፣ ደንግጬ ከባሏዋ ጋ የአንድስከፋትለ ጌጣ ነገር ለዋ ነበር። ይቅርብኝ፣ የምሬን ነው። እና አታለቃቀሱ ባልሽ ሲኖር በአቅባቡ ንቅጥ ብለሽ ስትፋች የሴቶች ጉዳይ እዚሁ ቲክታክ ላይ ተከፍቶላቸው ካርቶም ሙሉ ቲሹ ይዛችሁ ሄዳችሁ ዘር የምታለቅሱት አልገባኝም እንዴ? እንደው አባት፣ እናት፣ ወንድም ምናምን አጎት፣ ያሳደገ ጎረቤት ምናምን የላችሁ ምናምን እኮ ይጨረሳል። ባይዘወይ ለመኖር በጣም ተቻችሎ መኖር መቻል አለባችሁ። አሁን የገባኝ ነገር ፌሚኒዝም ምናምን የምትሉት ድራማችሁ ከመጣ ወዲህ ይሄ ወልዳችሁ ከዛ ሲንግል ማዘር ምናምን ሆናችሁ ማሳደግ የምትመ- ዊች ዝ ናት ጉድ፣ እኔ ልንገራችሁ፣ ደስ አይልም ማለት ግዴታ ሆኖ ካልሆነ በስተቀር ተቻችላችሁ ብትኖሩ ነው ጥሩ። ባትለያዩ ነው ጥሩ። አይመጣውም። እውነት አይመጣውም። ደስ አይልም እንዴ። ማለት በገባይ ልክ ማለት ነው። ይሄ ባልሽ ያንቺ ብቻ የሚመስልሽ ሴት ካለሽ ተሳስተሻል። ማለት ወንድ ወንድ ሆኖ የኔ ነው አይባልም ማለት እርግጠኛ ሁኑ ነገር ነው የምነገራችሁ። እሺ አዳምጡ። ደግሞ ይሄን ቀጥተሽ ነገር በዚህ ገብቶ በዚህ ወጥቶ እያልሽ ቪዲዮን እንዳታዞሪ። ወንድ የአንቺ ብቻ አይደለም። አሁን እኔ ባሌ ባሌ ቢኖረኝ ባሌ የኔ እንዳልሆነ አውቃለሁ። የኔ የሚሆነው መቼ ነው? እኔ ጋር ሲመጣ ቤት ሲሆን፣ አጠገቡ ሲሆን የኔ ነው የኔ ነው። ስራ ይሁን ምን ይሁን በር ከፍቶ ሲሄድ ግን የኔ አይደለም። ይሄን አምናችሁ ነው ሴቶቹ። ቤት ከፍቶ ሲሄድ የትም ይሄድ የኔ አይደለም። እስኪመለስ ድረስ ግን ሰላም ይመልሰው። አይ የምሬን እኮ ነው፣ ሲሄድ ማለት ነው። ስራይ ስራ በይው። ይኸውልሽ የምሬን ነው የምነግራችሁ። በደንብ ነቃ ደንገጥ ብለሽ አንዱዬ መንጎራ አባቱ ላይ ጅበት እንደ። የምሬ ነው እ እስኪ መለስ የአንቺ አይደለም። ምን እንደሚያጋጥመው እኮ አታውቂውም ማለት ከሞት ጀምሮ ማለት ነው። ያው እኛ ሴቶች ስንሆን የምናስበው ተንኮል ተንኮልና ሚስቶች ስንሆን ከማን ጋር ሆኖ ነው ከየትኛው ዋጋ ነው ምናምን ነው። ግን ከሞት ጀምሮ አለ የአንችን ላለመሆኑ እርግጠኛ ማለት ነው የምነግራችሁ ነገር እና የማንቆራባ በጣም ነው እንዲያንቆራብባችሁ። ጌታን እናንተ ማ ተንኮራፍቶባቸዋል? ኧረ በኢየሱስ የባኮራ የዚህ ቤት ሞድሬተሮች ምን ተፈጥሮ ሪል ምን ተፈጥሮ ምን ተፈጥሮ ነው የውስጣቸው ነው የተናገር ሽው አይ የምሬ ነው ጌታ አሉ። አዎ የእውነቴን እኮ ነው። በጣም ነው የሚያንኮራፉት ተኝተው። ሴቷ ማለት ሴቶና ነው እንደታረደ በሬ ነው የምታንኮራፋው። ከወንድ አስበሻል። ደግሞ ወንድ ስታገኙ ምን ሆናችሁ ነው? አንዳንድ ሴቶች ባት በይስ ወይ ባት ጠጭ ቢቀረብሽ ዘጠናውን አይነት በልተሽ በልተሽ ዘጠናውን አይነት መጠጥ መጠጥ፣ አልጋ ድምፅ አይሰማም አይሰማም። እንደ ጋይስ አልሰማም። የማንኮራፈትሽን ድምፁን አሰሚ እኮ ነው የሚሉሽ። እንዴት እንደሆነ ታውቂ ነው። ሞክሪ፣ ይመጣልሻል። ሂጅበት። ረፋባት አጋጥሟቸው ያውቃሉ። ልክ አልጋ ክፍልን የሆነ ምናም ቦታ ይዘዋቸው ሲሄዱ ጌታን ጓደኛዬ እኮ የነገረኝ ምን ነገራቸው። ወንዶች ባይ ዘዊት በጣም ጥይፎች ናቸው። ወንድ ጋር ስትሄጂ ጥንቅቅ ብትቼ ዝም ብለሽ አትጉስጉሽ። ጥቅል ጎመን አልቀረ ቆስተ አልቀረ ያስመለሰችበት ጥብዝ ብለው ይህ ምንድነው? ስሙን ስት አብራ ስትጠጣ ውላ ይህ ምንድነው? እዛ ኢትዮጵያ የሆነ የሚበራረዘው መጠጥ ምንድነው? ጋይ ስሙ የሆነ የሚበራረዝ መጠጥ አለ። ተከሽኖ ተከሽኖ አለሁ ከሽን አድርጓት አደራ መጠጡ ቱርቦ የምን ተከሽኖ ብቻ ላቅም ተከሽን አደረቻሉ እንዲሁ ስታስመልስበት እንዲሁ ስታስመልስበት፣ ሌሊቱን ሙሉ ወንድ ጋር ሄዶ፣ እስከዚያስ አሁን ትንሽ ቀለል አለኝ አለችኝ አለ። አስመልሳ አስመልሳ አስብሻሽ ስታስታውቂ፣ እያየሽ ከዛ በኋላ አብሮሽ ሊተኛ እንዲሁ። ምን አይነት ቅሌታሞች ናችሁ! እንደዚያ አያያሽ ስታስታውቂ፣ ሲያየሽ ቆይቶ ከዛ በኋላ አብረሽ ልትተኛ አለማፈራችሁ። አሁን ወጣልኝ፣ ቀለል አለኝ አለችኝ። እኔ አላስወረድኳቸውም ማለት ነው። እና እውነቴን ነው፣ ጥንቀቅ በሉ በቃ። ስትተኙም ስብስብ በሉ ምንድነው? ከወንድ ጋ ተኝተሽ ሀሳብሽ እንትን እያልሽ የምትተኙ አንዳንዶቻችሁ ታስደነግጣላችሁ። ጥንቅቅ ብላችሁ ወንድ ስታገኙ መጀመሪያ ጥንቅቅ በሉ ልቅም በሉ እን ሴት ልጅ ገላሁ ነጭ አንሶላ ካላንሸራተተ ምኑን ሴቱን? የአንዳንዶቻችሁ እኮ እንቃርጎ ነው የሚይዘው። የእግራችሁ ጸጉር እራሱ እንኳን አንሶላ ላይ አንሸራተተ ሰውየውን እራሱ እንቃርጎ ነው የሚይዘው። አንሶላ ካላንሸራተተ የሴት ልጅ ገላው ምኑን ገላሁ? በዛ ላይ ሽንት ቤት ገብተሽ ሀያ አራት ሰዓት የምታስታውቂ ክለብ ሄዳችሁ ሽንት ቤት በር ዘግታችሁ ታመጣላችሁ። አንዳንድ ሴቶች ክለብ እኮ ገባ ብሎ ሸንቶ ለመውጣት ነው፣ ሽንት ቤት ዘግተሽ የምታምጪያለሽ

እጅን ታጥቤ ውሸቴ ማለት ነው። ተከተልኳት ሄዳ ከማጋ ነው የምትቀመጠው ብዬ ምን የመሰለ ጠንበላል አብረው የምትቀመጠው የእውነት ምን የመሰለ በቃ ዘንካታ ሰው እንዴት እንደው ኢትዮጵያዊ ክለብ። አይ ኧረ ጣጣችሁን ጨርሳችሁ ሂዱ። ክለብና ወንድ እኮ አንድ ነው። ክለብ ጌድሻ ከወንድ ጋር ነው ትሄዱት። ከማንስ ጋር ብትሄጂ እንዴት? ሰው ክለብ ውስጥ ያ ሁላ ህዝብ ያለበት ቦታ ሁለት ደቂቃ ራሱ ብዙ ነው። ቁጭ ብላችሁ አንድ ሰዓት ሙሉ የምታምጡ ሴቶች አላችሁ ወይ መቶ ሀያ ጉልቱ ስዩ በእናት ከረጅም ጊዜ በኋላ እየወቅ ኪኪ መቶ ሀያን ሞድሬተር የነበር ድሮ እና ተጠንቀቁ። ከስ የሆነ ጥንቅ ከበሉ ተስተካከሉ። ሴቶቹ ነቃ ደንገጥ ማለት ይቀርባቸዋል። በስህተት አይኑን ከአይኔ ላይ ካነሳት ችግር አለ ማለት ነው። አለስ እኔ በቅቱኝ ሰልችቱኝ ካልተውኩት በስተቀር ባሎቻችሁ ስልችት ትብላችኋቸዋል እኮ። ስለሰለቸሽ እኮ ነው ሌላ ሴት የሚያዩ፣ ስለጎደለ ነው እኮ ሌላ ሴት የሚያየ። ጭራሽ ሚዲያ ላይ ወጥታችሁ ባልታም አላችሁ በፌክ አካውንት መተሽ ባልታም ያለችው ሂጂበት እያልክ ነው እሺ፣ ሂጂበት